እስከ ዛሬ ያላሳየናቸው ሞያችንን እናሳያቸዋል። ሰሞን ያው የሞያ ዘርፍ በሚል ኢንሻአላህ የሆነ ቪዲዮ ማዘጋጅ ይሆናል። የተለያዩ ሞያዎችን አስመልክቶ ማለት ነው። ለዛሬ ከሞያዎቼ አንዷ የሆነችዋን ልብስ ስፌት እየሰፋሁ አሳያችዋለሁ ኢንሻአላህ። በነገራችን ላይ ስራ ላይ ደፋርና ሁለገብ መሆን አላህ ሱብሓነሁ ወተዓላ በየትኛው ላይ ሪዝቃችንን እንደሚያሰፋልን የትኛው ሪዝቃችን እንደሆነ የሪዝቃችን በር እንደሆነ አናቅምና፣ ሞያ አይናቅም። ከባድ ነው ተብሎም ወደኋላ አይባልም። ድፍረት ነው የሚያስፈልገው። ድፍረት፣ ከዛ ማየት፣ ማጥናት፣ በቃ ከዛ በኋላ መግባት ነው እንሻላ ዛ ሁሉም ገሪ ይሆናል ባላህ ፍቃድ ማለት ነው። ያው ሁሉም ሲወለድ የለሙያ ነው የምታው። እንግዲህ ሙያ የሚገኘው ከመማር ነው። ዋናው ግን ከሁሉም በላይ ፍላጎት ነው። ፍላጎት የሚባለው ነገር አለ። ሄ አይ ቅርብኝ የተኩት የሙያ ዘርፍ ነው ግን ያው ሲያስፈልግ

የሚሰራው የተለየ ነገር አይደለም። የሽቲ ማሰፋት ነው። ማሳያቸው አንገቷን እየቆረጥኳት ነው ስለች። ብዙ ጊዜ እኔ ሺቲ ስሰራ አንገቱን ጠበብ አድርገዋለሁ። አንዳንድ ስታስፉም እናንተ በዛ ነው ማድረግ ያለባቸው። ሙስሊም ሴት ሰተር ስትል ደረቷን ስታሳይ ያስጠላል። እጅጌውን ራሱ ጠበብ አድርጉት። አለበለዛ እጅጌውንም የሚያሰፉት ከሆነ ምን ይሆናል? እጃችሁን ወደ ላይ ከፍ ስታደረጉ ውስጥ ብብታችሁን ያሳይባችኋል ማለት ነው። ያ ስለሆነ እንግዲህ ስንሰራ ሸሪያዋን ጠብቀን በዛ መልኩ እንሰራለን ማለት ነው እና የኔ ሽቲዎች የታወቁ ናቸው በምናቸው አንገተ ጠባብ እና እጅጌ ጠባቦች ናቸው። መርሐባ እንደዚህ እናደርጋለን። ማሽኑ ምን? ስለ ማሽኑ እንግዲህ ማሽኑ ያው ዘመናዊዎቹ የአሁኖቹ ማሽኖች ናቸው። ከስር ሞተር ያለው ድምፅ ያለው ሳይሆን ዲጂታል የሚባሉት ማሽኖች ናቸው። አንድ ቀን እንሻላ የሙያ ዘርፌ ብዬ ማታ ስለሆነ እግረ መንገድም ብዬ ነው። ኢንሻአላህ አንድ ቀን በቀን የተለያዩ የሙያ ዘርፎችን አስቃኛችኋለሁ የቻልኩትን ያክል ማለት ነው። አሁን ለጊዜው እዚሁ ቤት ለቤት ሽቲ እየሰፋን ነገራችን ላይ አንዳንድ ሰዎች አሉ ዩቲዩብ ምናምን ስንሰራ ዩቲዩብ የምንሰራው ብር ለማግኘት ሌላ ምንም አይነት ስራ የሌለን ይመስላችኋል። ነገር ግን ያው አንዳንዶች ይኖራሉ ዩቲዩብን እንደ ስራ አድርገው ከዛች የምትመጡ ብር እንደ መተዳደሪያ የያዙ። ነገር ግን አልሐምዱሊላ እኔ ሞያም ሰጥቶኛል። የተለያዩ ዘርፎች ላይ ስለምሳተፍ የጣውላ ዘርፍ አለ። ታሳያችኋለሁ እንሻ አላ ሰሞኑ የሆነ ቪዲዮ ፈርጫለሁ አላ ሚቻል ንም እንሞካክራለን። ሌላ ምን ምን ነበሩ አሉ ተሰብስቦ ተቀምጠዋል ሙያዎች። ከኛ የሚጠበቀው በተለይ ወንዶች መማር በአሁን ሰዓት ይሄ ተመርቆ ምናምን የሚባሉ ነገር ቶት እኛውን ምን አለን ከመመረቅም በላይ በሁለት ሜዳሊያ ነበር የተመረኩት። አንዱ ሜዳሊያ ትምህርት ሚኒስተር ነበር የሸለመው። አንዱ ሜዳሊያ ደግሞ ዩኒቨርሲቲው ነበር የሸለመው። ምን ይሰራል አሁን ብቀጠርበት ዩኒቨርሲቲ አስተማሪ በሆን ምናምን ስንት ነው ደሞዝ አስር ሺህ ብር አስራ አራት ሺህ ብር አስራ አምስት ሺህ ብር ነው ያም በዛ። አሁን በአሁኑ በጭማሪው ካሰብ ነው ማለት ነው ሰውት በአሁኑ ሰዓት ከቤት ኪራይ አዘለም ማለት ነው። ስለሆነ እኔ ለሙስሊሙ እናመጣ ያው ትምህርት አይማር ማለት አይደለም፣ ትምህርት መማር አለበት። ነገር ግን ትምህርት የምንማረው ማረው ሌላ ጊዜ ሲወጣለት እንጠቀምበታለን በሚል እንጂ አሁን ባለው ሁኔታ ይሄ ቅጥሩ ዘርፍ ምንም እንትንም የሚል አይደለም፣ የሚያዋጣ አይደለም። ብዙዎች አሁን ተመርቀው ተቀጥረው መስራት ይፈልጋል። እኔ ያን ተቀጥሮ መስራቱ ፈልጌው ነበረ። ነገር ግን በዛች ልገደብ አልነበር። ለምሳሌ ከጠዋት ከጧት አድርጌ ዩኒቨርሲቲ ባስተምር ከሰዓት ደግሞ የተለያዩ ስራዎችን እሰራለሁ ብዬ ነበር ማስበው። እና ከዛ በኋላ የዩኒቨርሲቲው የዛኔ ጦርነቱ ሆነ ምናምን በጀት የለም ምናምን ብለው ወደኋላ አጓትቱን። ከዛ የሆነች ትምህርት ቤት ገባ። ትምህርት ቤት አንድ ዓመት ከምናምን አስተማርኩ። ከጧት ትምህርት ቤት አስተምራለሁ ተርቢያና አረብኛ ቋንቋ ማለት ነው። ከሰዓት ደግሞ ልብሴን እሰፋ ነበር። ከዛ በኋላ ልብስን ስፌቱን ተውኩት። የነበርኩበት ቦታ ብዙ ሰራው ቀዝቀዝ ያለ ነበረ እንትኑንም ተውኩት ከዛ በኋላ አልহামዱሊላህ ወቸም አላህ ብዙ የተሻሉ ነገራቶች አሉት እኛንም ዘርፎች ላይ ገብተን የዛን የተገዛ መኪና ነው እና ይመስለው ማለት ና አሁን ወደ እጥፍ በሚቀርብ መልኩ ጨምሯል። እንግዲህ ሰቡት ምን ያህል ከባድ እንደሆነ የዋጋ ጭማሪው ራሱ ማለት ነው። የዛኔ መኪናውን ይህን ስገዛው 27ሺ ብር ነበር፣ የዛሬ ሶስት ዓመት አካባቢ ማለት ነው። ዛሬ አይጠየቅም፣ ሀበሬቶች ወደ አርባ ምናምን፣ አምሳ ምናምን መሰለኝ፣ አርባ ምናምን አርባ ሰባት ወደዛ ገብቷል። ይኸውን ያስቀምጬው ንብረት ነው። አንድ አልከሰርኩም። ከዛ ደግሞ እንትኖች ሲኖሩ የሚሰፉ ልብሶች ምናምን ሲኖሩ የራሴ ቤቴ ማለት የሰው አልሰራም። ሌላ ስራ ጋር ቢዚ ስለሆንኩ ስለማይመቸኝ ማለት የሰው አልሰራም። የራሴን ግን የቤት እንደዚህ አይነት ስራዎች ምናምን ሲኖሩ አንሶላዎች እንዴት የተለያዩ ነገራቶች ሲኖሩ እዚሁ ቤት ለቤቴ በእረፍት ሰዓት ይሰራቸዋል። የሚስተካከሉ ልብሶች ምናምን ሲኖሩ እንትን ጋር ወስድ ወደ ልብስ ሰፊዎች አልወስድ፣ አይመቸኝም። እኔ በተለይ ያለው ያለንበት አካባቢ አሰፋፋቸው የድረስ ይድረስ ነካ ነካ ነው። ባለሙያ ስትሆን ደግሞ እንደዚህ አይነት ነገር አይዋጥልም፣ እና ለዛ ስለሆነ እንዲያውም ዩኒቨርሲቲ ተማሪ እያለው እንደማደርግ ታውቃላችሁ። ቦንዳ ምናምን የተለያዩ ልብሶችን ከገዛ በኋላ ሰብስቤ ነው ማስቀምጣቸው፣ አላሰፋቸው። ከዛ ወደ ሀገሬ ሲሄድ የዛኔ እንግዲህ ሰብስቤ ክረምቱን በደንብ ሰሪቻቸው። ከዛ ወደ ዩኒቨርሲቲ አንተን እንለብሳቸዋለን እንላቸዋለን። እና ወንድሞች ይህ ሞያ ጥሩ ነው። በተለይ እህቶች ደግሞ ትንዘብ ብትሞክሯት አሪፍ ነች። ምክንያቱም ለእናንተ ትሆናለች። ለወንዶች እንኳን እኔ አሁን ይህንን ልብስ ስፌት ትቼ ነው ወደ ዩኒቨርሲቲ የገባሁት። ቤተሰቦቼ እንትን ብለው ይነበራል እዚሁ የግል የግል እየተማርክ ስራ ብለው ነበር። ነገር ግን ይሄ ዘርፉ ለወንድ ያስጠላል። በተለይ ደግሞ የሴቶች ልብሶች የሚሰፉ ከሆነ መለካት፣ ያ መለካቱ ያስጣላል። ማለት ሸሪያውን ጋር ራሱ ትንሽ ይከብዳል። መተ አንድ ሴት ልጅ መለካት የሚለኩት አካሎች ደግሞ ታቋቸዋላቸው ባይጠሩም ማለት ነው ያስጣላል። ያ ሲሆን ነው። በቃ ስራው አስተጣለ። እዚህ ያው እያስተማርኩ በነበረ ሰዓት ጎን ለጎን ሰራ ነበር ያልኳቸው። የዛኔ ውጭ በረንዳ ላይ ስለነበረ እንትን የሚሉት ሰዎች የሚያሰሩት ሰዎች የሚለካ ምናምን ነገር አይደለም ወይ ሺቲ ነው ወይ የተቀደደ ነገር ወይ አንሶላ የመጅሊስ ልብስ ምናምን ሲሆን በቃ ይሄ አሪፍ ነው ምንም አያጋጭም። ነገር ግን ይሄ ለካኝ ምናምን ያለ ስራ አይመቸኝም። ለዛ ሀታ ዩኒቨርሲቲ ውጤት ሲመጣልኝ ዩኒቨርሲቲ መግቢያ 12 ሳል የጀማ ልጆች ሜዲስን ጤና ነክ ግባ ብለው ነበር። አይሆንም አልኳቸው። ምክንያቱም ሴት ጋር ንክኪ ያለው ስራ አይሆንም፣ ሸሪዓን የጠበቀ ስራ አላ ለው ሚስተ እና እህቶቼ ምን ለማለት ፈልጌ ነው፣ ይህ ዘርፍ ለእናንተ በጣም ጥሩ ነው። እቤታችሁ ቁጭ ብላችሁ የምትመጣላችሁን አንድ ሁለት ሺቲ በቀን ሰርታችሁ ብትሉ ራሱ አንድ ሺቲ ስንት ነው? መስሪያው እኛ አካባቢ አሁን አምሳ ብር ገብቷል መሰለኝ፣ ካሰፋሁም ስለቆየሁ ማለት ነው። እንደየ አካባቢያችሁ ሩ ዝሮ ሁለት ሺቲ በቀን ሰራችሁ ማለት ስንት ነው? መቶ ብር ምን ያደርግላቸዋል? የሆነ ነገር ይሸፍንላቸዋል ሆናቸው እና አሁን ሺቲያችንን ጨርሰናል። ልብስ ስፌት ደስ የሚለው እያወራ ይሰራል በጎን እያወራ፣ አፈ ነው የሚያወራው፣ እጅህ ይሰራል ማለት ነው። እንግዲህ ሰርተን ጨርሰናል። አሁን መገልበጥ እንግዲህ እናቲ ከማደግ ካሉ ስተማቸዋል። እንደው ወደ ልብሱ ዓለም የምመለስ ከሆነ የወንድ ሱፍ ሱፎች ነው። በቃ የወንድ ልብስ ሴት ጋር ንክኪ ለሰራ መስራት፣ ይህ ስራ ለሴቶች ብንተው በቃ ልክፈትልሽ፣ አላክበር ኪቺ፣ እዛ ቁጭ በይ እና እንዳታፍሽ እንዳታፍሽ ናይ ዘርፍ ለእህቶች በጣም ጥሩ አቤታችሁ፣ ቁጭ ብላችሁ ሸሪያን በጠበቀ መልኩ የሚሰሩት ስራ። ሽትያችን እችን ትመስላለች። አዎ ልጃችን አድጋለች። አቲካ ነበዚህ ነው። ሰላሙ አሌይኩም ቢያቸው

ሌላኛው ሙያችን ይመቻል፣ አሁን ለማሳየት ቁም ሳጥን ነው። እኔ ነው የሰራሁት። አሁንም በቅርቡ ሌላ እየሰራ ነው፣ እሱንም አሳያቸዋለሁ እንሻላ። እሱ ቪዲዮ ኦኬ አልጋ ነው፣ ያ ስሰራ የቀረጽኩታ ያልጋው አሳያቸዋለ እንሻላ። እንግዲህ ተፍ ተፍ ማለት ነው። ሙያ ሲበዛ የትም ሀገር ሆነ ትሰራለ። ሙያ ደስ የሚለው በቃ የትም ሀገር በየትኛው መሀል ተንቀሳቀሰ ትሰራለህ። ያለህበት ቦታ ረብሻ ቢሆን ሌላ ቦታ ተንቀሳቀሰ መስራት ትችላለህ። መኪናውን ላስጎብኛችሁ። ይሄ ነው መኪና። ይሄ በጣም ለለማጆች በጣም አሪፍ። አሁን የድሮ እግሩ ምን ነበረው? የሚወዘወዝ ነበር አይደለ? ያ በጣም ከባድ ነው። ከስር ደግሞ ከስር ደግሞ ምን ነበረው? አሁን ደግሞ ከነዚህ በፊት የተመረተው ማለት ነው። ከስር ደግሞ የሆነ የወፍጮ ዲናሞ ይመስልኝ የሚላል እሱም ቀርቷል። አሁን እነዚህ መተዋል። እነዚህ ደግሞ ዲጂታል ይባላሉ። በቃ ዲናሟቸው እዚች ውስጥ ነ በቃቸች ነ እዚህ ውስጥ። እዚ ጋ የፍላሽ መሰኪ ያለው የፍላሽ አልኩ ቻርጅ ማድረግ ያለው ከዛ እዚ ጋ ማብሪያ ማጥፊ ያለው መብራት በሌለ ሰዓት ማለት መብራት ማለት ይጨልማችሁ የምትሰፉበት ቦታ ማለት በዚህ ታደርጉታላችሁ ደግሞ ከሁሉ በቃ ይህንን መኪና ደስ የሚለኝ እንትኑ ነው ፍጥነቱ ይታያችኋላል አራት ሺህ አምስት መቶ ይሄ ለማጅ ከሆነ እናወርደዋለን ስድስት መቶ ላሳያችሁ ፍጥነቷል እያያችኋት ነው እቺ ስድስት መቶ ናት እንቀንሳት። የመጨረሻ ሁለት መቶ ነው ዝቅተኛ። እያያችኋት ነው አሁን። ይሄ በጣም ለጀማሪ ለለማች በጣም አሪፍ፣ ትቀንሱታላችሁ፣ አትደናገጡ። በቃ እንደዚህ አርጋችሁ ያቅማችሁን፣ ከዛ ስትለምዱ ምን ማድረግ ነው እየጨመራችሁ መምጣት። አሁን እኔ ቅድም ስሰራ የነበረው በአራት ሺ አምስት መቶ ነው የመጨረሻው ማለት ነው። በቃ እኔ ዝቅ ሲልም የሆነ ጉትት ሲልም ያስተላል በስፌት በዚህ መልኩ ነው። እንሻላ ልብስ ስፌት መማርን በጣም ጥሩ ነው፣ ይለውጣል ሞያ ካለ በተለይ ዲዛይን ምናምን ከተማራችሁ በጣም አሪፍ። አሁን ሽፎኖች ምና፣ የተለያዩ ልብሶችን ጅልባ ቤቶች እንደዚህ ምናምን ከፍታችሁ መጠቀም እቤታችሁ ሳትወጡ እራሱ ማለት ነው። ለሴቶች በቃ የምመርጠው ሴት ምን ትስራ ሸሪያውን የጠበቀ ስራ ከተባለ ይሄ ነው፣ መኪና ልብስ ስፌት ይ እና ቤቷ ቁጭ ብላ ትሰራለች ወንድ ጋር ሳትገናኝ ማለት ነው።

መጀመሪያ ሲመጣ ይሄ ትልቁ መኪና ስንት ነበር? ቢስሚላ ስድስት ሺህ ነበር። ከዛ ከጊዜ ወደ ጊዜ ነው ከፍ እያለ የመጣ እና አብሽሩ ወላ የሙያን ዘርፍ የመሰለ ነገር የለም። አሁን ይሄ አልተሳከማ። የልብስ ስፌቱ ቀዘቀዘ አይደለ? ተውኩት፣ ወደ ሌላ ዘርፍ ገቡ። አሁን ኤሌክትሪክ ነኮችም ሞካክራለው እንሻላህ አሳያቸዋለሁ፣ አዳዲስ ነገራቶች አዳዲስ ነገራቶችን እንሻላህ አሳያቸዋለሁ። ያው እኔ ቻናላችን የዲን ቻናል ስለሆነ እንደዚህ አይነት ነገራቶች ማስገባቱ ስለሚያስጠላኝ እየተወኩት ነው እንጂ ብዙ ነገራቶችን አሳያቸው ነበር። ኤሌክትሮኒክሶችን ፈታትቼ ምናምን ሲሰራቸው ምናምን እና አሁን ሰሞኑ ደግሞ የተያያዝ ነው የፈርኒቸር ስራ ነው። እንሻላህ በዛም ደግሞ የተወሰነ እየሰራ ነው በቴሌግራም ቻናል የምሰራቸው ላክሽፎ እንገዛለን። ወላሂ ይሄን እንደ ዘርፍ ላ ያስኩትማ፣ አሁን ያው የሆነ ቀን ግን መመለሳችን አይቀርም ማለት ሰፋ አድርጉ የሆነን ስራ ሲሰራ ሰፋ አድርጉ ለመመለስ። አሁን ስራ እንዴት ነው መሰላችሁ የሚሰራው? መጀመሪያ በትንሽ ነው የሚጀምረው። በትንሽ ትሰራላችሁ። ከዛ በኋላ የተወሰነ ከሰራችሁ በኋላ ከፍ ያለ ነገር ስታገኙ ያንን ነገር የሚይዝላችሁ ሰው ካገኛችሁ አሁን ለምሳሌ የመኪና ል ታናሽ ወንድም ምናምን ካለ እሱን ትሰጡትና ለግማሽ እንዲሰራ ታደርጉና እናንተ ያንን ከፍ ያለውን ዘርፍ ትይዛላችሁ። ከዛ ደግሞ የተሻለ የሚያዋጣ ዘርፍ ሲመጣ ወደ ላይ ከፍ እያልን መሄድ ነው ማለት ነው። እና አሁን ያለውበት ዘርፍ የሆነ ከፍ ያለ ዘርፍ ላይ ነበር። ሰሞኑ ስራ ቀዝቀዝ ብሏል። አልሐምዱሊላ ዞሮ ዞሮ ያንን የዘርፍ ቀዝቀዝ ሲል አሁን ወደ ፈርኒቸር ስራ ተመልሻ ያለው የተወሰኑ ስራችን ሰርቻለ። እንሻላ ለመልመድ ምንም እንትን የለውም፣ ብዙ የሚከብድ ነገር የለውም። ዲዛይን ለማውጣት ነው ለመቁረጥ ነው እንጂ ስፌቱን ለመስፋት በጣም ቀላል። መጀመሪያ ቀጥ ያሉ ነገራቶችን ነው የምንሰፋው። ዝም ብለን ልብስ ማለት ነው እያስገባን በዚህ በዛ ማውጣት በዛ ማውጣት፣ ከዛ በኋላ ቀጥ አድርገን መንዳት ከቻልን፣ ቀጥ አድርገን መስመሯን ይዘን መሄድ ከቻልን በቃ ወደ ልብስ ለመስፋት ዝግጁ ነን ማለት ነው። ከዛ በቀላል ነው የሚጀምረው። የመጀመሪያ ስራዎች የሚሆኑት ሺቲ ናቸው። ሺቲዎችን እንሞክራለን። ባይሆን አንገቷ አንገቷ የተወሰነ ጠጠር ስለምትል አንገቷን ሌላ ሰው ቆርጦላችሁ እያያችሁ አንገቷን ትሰራላችሁ። ከዛ በኋላ ያለው ቀላል ነው። ሺቲ በአንዴ መንዳት ብቻ ነው። ቅድም አይታችኋታል አይደል? የመጀመሪያው አንገቷ ብቻ ናት ጊዜም እምትወስደው ማለት ነው እና አሁን የዶሮ ዘርፍም ገብቼ ነበር። ዶሮ እርባታ ምናምን የተወሰነ ሰርተናል፣ አንድ ሁለት ዓመት። እንግዲህ ዘርፎች ላይ በደንብ መጠንከር፣ ከአንዱ ስራ ካልሆነ ወደ ሌላ ስራ ቀር እያደረጉ ነው። አላህ እንትናችንን ይበላል፣ ሪዝቃችንን ያስፋለን። ድርዒ መስፋት ትችላለሁ፣ ድሪያ መስፋት ይችላለሁ። ድሪያማ ማቀላል እና ሰባት ሽንሽን ምናምን የናያቶቻችን ምናምን በነገራችን ላይ ያው በጣም እንትን አይደለሁም፣ ግልጹን ስናገር ያው አፋፍ ላይ የሙያው አፍ ላይ ደርሼ ነው የወጣሁት። ያው ዩኒቨርሲቲ ሲመጣ ውጤት እንዳልኳችሁ ጥዬ ነው የመጣሁት ጥዬ ነው የወጣሁት። በቃ የዛኔ ዩኒፎርም መስፋት ጀምሬ ነበር የተማሪዎች ሱሪ ከሁሉ ግን በቃ ከሚመቹ ስራዎች ከበድ ብትልም ሱሪ በጣም ደስ ትለኛለች። ሱሪ ምናምን የሆንደው ማለት ነው። ያንን ሰራ ነበር። አልሐምዱሊላ እንግዲህ እሷ ምንትን ብላ በቃ ወደ ሌላ ዘርፍ ገባን፣ ትምህርታችንን ተማርን። የአላህ ሪዝቁ ሰፊ ነው። በዛም በዛም እያልን እንግዲህ አለን። ግን እኔ ለእህት ወንድሞቼ የቅጥር ስራ የሚሰሩ ከሆነ ጎን ለጎን ሌላ ስራ የግድ በተለይ በአሁን ባለንበት ወቅት ማለት በአሁን ባለንበት ወቅት ምንም የቅጥር ስራ ከቤት ክራ አያልፍም። የግል ስራ ሆኖ ራሱ አንድ ስራ ብቻ ትንሽ ገቢው ብዙ ከሆነ እንጂ እንትን ካለ ደከም ካለ ገቢው ገቢው ደከም ያለ ከሆነ ከኛ የሚጠበቀው ሌላ ተጨማሪ ዘርፍ ቀለል ያለ ሲጀምር ስራ ሲጀምሩ በቀላል ነገር ነው መጀመሪያ ያለባቸው። በቀላል ነገር ማለት ነው ብዙ ወጪ በማያስወጣ አሁን፣ ለምሳሌ ይህ ያለ ስንት ነው? አሁን በአሁን ሰዓት 45 ሺ። ሌላ ምን ያስፈልጋል ሲባል በቃ መቀስና ክር ነው፣ እና ላስቲኮች ብቻ። በቃ ደስ ይላል ስራው። ባይሳካ ራሱ እቃው የሚሸጥ እቃ ብታስቀምጡት ለቤት የሚጠቅም እቃ ነው። ወደ ወንዶች ከሆናችሁ ደግሞ የፈርኒቸር አሁን ስራ እኔ የሰራሁባቸው እቃዎች የ ወደ ስንት ነው ሰላሳ ሺህ አልገቡም ራሱ እቃዎቹ ሰላሳ ሺህ አካባቢ መሰሉ የገዛኋቸው። በቃ በትንንሽ እቃዎች መጀመር ነው። ከዛ በኋላ ስራውን እንደ ዘርፍ ብዙ ደንበኛ ከመጣላችሁ ምን ማድረግ ማሳደግ ነው፣ ትልልቅ ማሽኖችን ማስገባት ይቻላል ማለት ነው። እና ሀባይቢ ኢንሻአላህ ኢሻ ደርሷል። ሌላ ቀን ሌላ ቪዲዮ እንግዲህ ሰፍ አድርጌ ሰራላችኋለሁ ብዬ አስባለሁ። አላህ ስብሐነሁ ወተዓላ በያላችሁበት ይጠብቃችሁ፣ በትጠብቃችሁ ሪዝቃችሁንም ያስፋላችሁ። ውጭም ያላችሁ ላገራችሁ በሰላም ያብቃችሁ። በመልካም ዱዓችሁ አትርሱን። የዛሬ ቆይታችን ይሄን ይመስላል። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ